ይሄ አንፊሎ ሚዲያ ነው። ስሜ አሸናፊ ታምሩ ባለው። እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደተለመደው አዲስ ነገርም ይዤ መጥቸዋለው። ዛሬ ይዤ የመጣው በአንድ አመት ውስጥ ያሉት አስራ ሁለት ወራት በአፋን ኦሮሞ ምን ምን እንደሚባሉ አሪፍ አርግን እንማራለን ማለት ነው። በደንብ ተከታተሉኝ። ይሄ ቪዲዮ ካያችሁ በኋላ እርግጠኛ ነኝ በአፋን ኦሮሞ አስራ ሁለቱ ወራቶች ምን ምን እንደሚባሉ እንደምትችሉ በጣም ትልቅ አርጌ አምናለሁ። በደንብ ተከታተሉኝ። ስለዚህ አሁን ወደ ቱቶሪያሉ እንግባ። የአስራ ሁለት ወራቶች ከመስከረም ጀምረን አብረን እናያለን። መስከረም መጀመሪያ ወር በኦሮምኛ ፉልባና ይባላል።

ይባላል ታህሳስ ማለት ሙዴ ይባላል ታህሳስ ማለት ሙዴ ይባላል ጥር ማለት አመጂ ይባላል ጥር ማለት አመጂ ይባላል የካቲት ማለት ጉራንዳላ ይባላል። የካቲት ማለት ጉራንዳላ ይባላል። ቢቶቴሳ መጋቢት ማለት ቢቶቴሳ ይባላል። መጋቢት ማለት ቢቶቴሳ ይባላል። ሚያዚያ ማለት ኤቢላ ይባላል። ሚያዝያ ማለት ኤብላ ይባላል። ግንቦት ማለት ጫምሳ ይባላል። ግንቦት ማለት ጫምሳ ይባላል። ሰኔ ማለት ወጠበጂ ይባላል። ሰኔ ማለት ወጠበጂ ይባላል። ሐምሌ ማለት አዶለሳ ይባላል። ሐምሌ ማለት አዶሌሳ ይባላል። ነሐሴ ማለት ሀገያ ይባላል። ነሐሴ ማለት ሀገያ ይባላል። ስለ እስከ መጨረሻ ስለ ተከታተላችሁ እጅግ እጅግ አድርጌ አመሰግናለሁ ብዙ ቁም ነገር ነው እንደጨበጣችሁ ተስፋ አረጋለሁ። ከዚህ የበለጠ አዳዲስ ነገሮች ሌላችሁ እንዲመጣ ይህንን አንፍሎ ሚዲያ የሚባል የዩቱብ ቻናልን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ አበረታቱኝ ይላለሁ። ቀጣይ እስከምንገናኝ ቸርኝ ሰንበቱ።